ተመሳሳይ ስም ፓስፖርት እጅሽ ላይ አለ፣ የኔ የኔ ማንነት የሚገልጽ አለ። በቃ እሱ ካለች ምንም እንትን እኮ የለም ችግር የለውም። ቡኩ ቢጠፋ ምንም ቢል ኖርማል ኦኬ። ግን ሲሄድ አሁን በፓስፖርቱ ብቻ በቂ ሊሆን ይችላል። ምናልባት የቀበሌ መታወቂያ ሊጠይቁሽ ይችላሉ። ግን ፓስፖርቱ ካለ በፓስፖርቱ ከሆነ የከፈትሽው ፓስፖርቱ በቂ ነው። ምናልባት ሊጠይቁሽ ይችላሉ የቀበሌ መታወቂያ። በእርግጥ አሁን ከቀበሌ መታወቂያ ወደ ፋይዳ ነው እየተጠየቀ ያለው። ኢንኬዝ ዝም ብለሽ ፋይዳውን አውጥተሽ ይዘሽ ትሄጃለሽ። ቡኩን ካሉሽ ቡኩን ካሉሽ ቡኩ ጠፍቶብኛል ውጭ ስለነበርኩ ጠፍቶብኛል። ነገር ግን የባንክ አካውንቴ ይሄ ይሄ ይሄ ነው ቁጥሩ ብለሽ ሰጫችሁና ያው ግን ግዴታ ቅድሚያ እንትን ይሄ ፋይዳ የሚባለውን እንትን ማለት አለብኝ ማለት ነው። ፋይዳ ግዴታ ነው። አሁን የትኛውም ባንክ ቤት ላይ ስትሄጂ በቃ ፋይዳ ከሌለሽ አትስተናገጅም። በቃ ፋይዳ ይሄ ግዴታ ነው። ኦኬ ኦኬ። ከዛ ፓስፖርት ፓስፖርቱ ያው ያዥው ግን አሁን ፋይዳ ነው በቃ ከፓስፖርትም በላይ አሁን ፋይዳ ነው፣ ኢትዮጵያ ውስጥ የሚጠየቀው። እኔ ያለሁት ያው ዱባይ ነው። ግን ምንድን ነው ማቴሪያሉ አሁን እሱን ለማግኘት እንዴት ነው እንትን ማለት ያለብን? ኢትዮጵያ ስትሄጂ ፓስፖርት ይኖርሽ እጅሽ ላይ የታደሰ ፓስፖርቱን ይዘሽ የትኛውን ባንክ ቤት ላይ ትል ያለ ውስጥ ላይ ፋይዳ ማውጣት ፈልጌ ነው ያቸው እና ሄደሽ እዛ አሻራ ትሰጫለሽ ምናምን። ነገር ሁሉም ነገር ላይ ማውጣት ይቻላል ማለት ነው? አዎ ባንክ ቤት ላይ ገብተሽ ትል አሉ። ይሄንን ፋይዳ ለመስጠት የተቀመጡ ማለት ነው፣ አሻራ የሚያሰጡ። አመሰግናለሁ። መልካም ቀጣይ፣ ቀጣይ ፈጠን ፈጠን እያለ ምንም ኮፒ ምንም የለደብሰ ቁጥር የለደብሰ እንዴት ነው ፓስፖርት የምናገኘው? እሱን አላውቅም። እኛ ጋር ማግኘት አይቻልም፣ አይቻልም። ኮፒ ከሌለሽ ስጀምር ኦንላይን ላይ ከሌለሽ በምን ያውቁታል? ሊኖርሽ ይገባል። ወይም ከዚህ በፊት ኤምባሲ ላይ አሳድሰሽ ከሆነ ፓስፖርቱን፣ ይቺ ኤምባሲ የኮሚኒቲ የምትሰጠው ካርዷ ካለችሽ እዛ ላይ ሊኖር ስለሚችል እሷን ይዘሽ ብትሄጅ ምናልባት ሊያገኙት ይችላሉ ፋይልሽ ከዛ ውጭ ግን ምንም ከሌለሽ፣ አውረዲ ሰነድ አልባ ነች። በምን ይታወቃል? ቀጣይ ኮፕሊንግ እያደረጋችሁ ጋይስ፣ ታፕታፕ ኮፕሊንግ አርጉኝ። ሰላመት አለን፣ አለን። እኔም ጥያቄ የሂቴ ልጅ ሉባ ያምጥቼ ነበር፣ በደላላ ማለት ነው። ለምንድነው ጥያቄሽ? ስለ ፓስፖርት ነው። ፓስፖርቱ እያዘ ማለት ደላላ እሺ። ስለዚህ የሂደል ደላላ አምጥቶ ፓኪስታኑ ላሰጥቶ ነበር። ከሁለት ወር በኋላ እየሰራ ከሁለት ወር በኋላ ለምንድን ነው ያለው? ግን ካምፓኒው ታስሮ ነበር። ምግብ የሚበላው አቶ ሌላ ቦታ ፓስፖርትም አቶ በቃ ሌላ ቦታ እየሰራው ነ እንዴ ነው ያናገኘው? የፓስፖርት ሜዲካል ገብቶ ነበር ልጁ ማለት ነው። አሁን ጥያቄች ምንድን ነው ማለት ፓስፖርቱን እንዴ ነው የምናገኝ ነው? የትኛው ፓስፖርት ለካምፓኒ ላይ ሊሰጣችሁት ሌበር ላይ ክሰሱና፣ ሌበር ላይ ከከሰሳችሁ በኋላ ሌበር ሊያሰጣችሁ ይችላል ፓስፖርቱ። ሌበረ ቱን ቅጡር ለያ የለም። ዜሮ ዜሮ ስምንት አራት። መልካም ሰላም እንዴት ናችሁ? አንዳችሁ በር ይመስገን። እኔ ጥያቄ ምንድነው? የድሮ ፓስፖርትን አሁን ለምሳሌ ድሮ ሌላ ስም ስም ነበረ የምጠቀመውና ትክክለኛ ስሜን ብቀይረው እችላለሁኝ? ሰርቻለች ያለች ነገር ግን ዝም ብሎ አይደለም የሚቀየረው። ኢትዮጵያ ገብተሽ በፍርድ ቤት ተወስኖ አስመስክረሽ ምናምን ፕሮሰስ አለው። ኢትዮጵያን እኛሱ ችግር የለውም፣ ግን ምን ምን ማድረግ ነው ያለብኝ? ኢማራት ተመልሽ ቤድ አይቻልም ይመስለኛል። ከዚህ በፊት የሆነች ልጅ እንደዚህ አድርጋ ወደ ኢማ ገባሽ በኋላ መልሰዋታል መረጃው ካለሽ የተቀየረበት መረጃው ምናምኑ ምናምኑ ችግር ያለው አይመስለኝም። ግን ለአንቺ እዚህ ሀገር ቀየርሽው አልቀየርሽው ምንድን ነው የሚሰጥሽ ለውጥ? ስምሽ ሆነ ኢትዮጵያ ነው ያለሁት አሁን ግን እዚህ መኖሪያ ፍቃድ እዚህ ሀገር ነበርሽ አይደለ ከዚህ በፊት? አዎ ነበረኝ። እዚህ ሀገር ነበርሽ አንቺ እራስሽ አይደለ? አዎ በፊት አዎ። እኮ ተመልሰሽ አሁን ለመምጣት ፈልገሽ ነው። ስም ማስቀየር፣ ለምንድን ነው ስምሽን ማስቀይሪ የፈለግሽው? መጀመሪያ ሌላ ስም ነበር፣ ባለማወቅ እንትን ያልኩት ማለት ነው። አሁን ግን ኖርማል እንደሆነ ሳቅ ለማስቀየር ፈልግ ኦኬ። ግን መረጃው እንትን ያስፈልግሻል፣ የፍርድ ቤት የተወሰነበት ምናምን ምናምን፣ አስተርጉመሽ ምናምን ምናምን ግዴታ መያዝ ያለብሽ እሱ፣ ሊጋጭ ይችላል። አሻራ ሰጠሽ ምናምን እንትን ካለ ሲስተም ላይ ፓስፖርቱን ጋር ስትገቢ ኢሚግሬሽን ስትገቢ ይወጣል። የአንቺ መረጃ ከዚህ በፊት እንደዚህ አድርጋ የሆነች ጓደኛ በጣም አመላለሳቸው እራሱ በጣም ያስጠላል። ልክ እንደሌባ ምናምን ይመለሷት እኮ ይቺ አጭበርባሪ ናት ተብሎ ይታሰባል። አገባሽ ስለዚህ አንቺ ለምን ውስጥ የሚቀጥሽ ነገር ምንም። አንቺ እዚህ ሀገር ልትሰሪ ነው የምትመጪው። ስለዚህ ምንም የምትቀይርበት ነገር የለም። ምናልባት እንዳው ከቀየርሽ እንኳን እዛው ኢትዮጵያ ውስጥ ነው ሊሆን የሚችለው ጥቅል ላይ ስትገቢ ያኔ መቀየር ካሻ። አመሰግናለሁ። ሰላም ሰላም፣ እንዴት ነው ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እኔ ኢትዮጵያ ነበር የምኖረው እሱን ፓስፖርት አሁን ማግኘት ይችላለሁ ማለት። የለኝም እዚህ በፊት ፓስፖርት አንቺ የት ነው ያለሽው? አዲስ አበባ። አዲስ አበባ ከዚህ በፊት ፓስፖርት አለሽ? የለኝም። እሺ እንደዛ ከሆነ ምንድነው የምታደርገው? የቀበሌ የታደሰ የቀበሌ መታወቂያ እና ፋይዳ ማውጣት አለብሽ። ፋይዳ አለኝ። የቀበሌ መታወቂያ ግን አሁን አማራ ክልል ባለው ሁኔታ እንትን አይቻሉም መሰለኝ መታወቂያ ምናምን ለማውጣት ትንሽ ያስቸግራል። እና በፋይዳ ብቻ ላወጣ አልችልም? አትች። የቀበሌ መታወቂያ ግድ ነው። ከዛ የቀበሌ መታወቂያ ካወጣው በኋላ እናንተ ጋር ነው የምመጣው? እሱን ለማውጣት። እኔ እኮ ዱባይ ነው የምኖረው እኔ ጋ አይ፣ በል ባለፈው የኢትዮጵያ ስገባ ስላየሁልሽ ኢሚግሬሽን ላይ ነው መሄድ ያለብሽ። ኢትዮጵያ ኢሚግሬሽን እዛው አለ አይደለ? ጎተራ ላይ ጎተራ ላይ ነው የምትሄጂ ዋናው ላይ እንዳትሄጂ። አስር አመቱን ከፈለግሽ ጎተራ ኢሚግሬሽን ላይ ትሄጃለሽ። ኮፒ አስደርገሽ ምናምን ትገቢያለሽ ያው ግን ውጭ ላይ ከፍለሽ ምናምንትን የከፈልሽበት እንትን ምናምን መኖር አለበት። ደረሰኙ ምናምን ይዘሽ ነው መግባት ያለብሽ። ኮፒ ያስደርገሽ። ሁሉም ሰላም፣ እንዴት ነሽ? ዋትስአፕ ላይ አናግሪ ታሳድሳለክ ዋሳፕ ላይ አናግሪኝ። እኔ እናት፣ አሁን ጥያቄ ነው እያስተናገድ ባለት። ሌላ እድሳት ከሆነ አዎ፣ እናሳድሳለን። ስለዚህ ዋትሳፕ ላይ ጠይቅኝ። ቤት ቦታ እንደሆነ ምናምን እዚያ ነው መለስልሽ። ሰላምት፣ ሰላም ነው። ሰድስ አደለም እና የፈለግኩት እንትን ነው ውጭ ላይ ነበር የምሰራው እና ወደ ሀገር የመግባት ፈልጌ ነበር፣ ግን አትያዣለች ምናምን አትገቢም እንደዚህ ምናምን ይሉኛል። እና እንዴት ነው የሚቻለው? የት ነው የምትኖሩ? ጆርዳን እኮ። እኔ ጆርዳን አይደለም መኖሩ። እንዴት ላቅ እችላለሁ? አንቺ ህጋዊ ነሽ ወይስ ህጋዊ? ነ የነበርኩ ግን ህገ ወጥኛለ ማለት ወጥቼ፣ ውጭ ላይ ነው የምሰራው። አሻራ ሰተሽ ምናምን ነዋ የምትወጪው፣ ይሄ አውት ፓስ በሚባለው አሻራ ሰተ አውተሽ አሻራ ሰተሽ ምናምን ነው። ወደዛ ሀገር ድጋሜ እንዳትመለሽ አድርገው ነው የሚያስወጥሽ። ማለት ሰዎች ጋር ያገናኙኛል ወይስ ያገናኙኝም? ሰዎች ጋር ማለም ምን ያገናኙሻል? ክስ አለብሽ እንዴ? ምንም ነገር የለብኝም። እነሱ ጋር ምንም ነገር የለብኝም። ያወጥች ተፈቻለሁ በሚለው ነው እንጂ ሌላ ነገር የለብኝም። ምንም ክስ ከሌለብሽ ችግር የለውም። በተከሰስሽበት ነገር

ኤምባሲ ላይ ሞክሬ ምናልባት ኦንላይን ላይ ግን አይቻልም። በቁጥር ግዴታው ማታወቂ ወይስ ፓስፖርት ፎቶ ያስፈልጋል ማለት ነው ኦንላይን ላይ? ፓስፖርቱ እጅህ ላይ ከሌለ ግዴታ ኮፒው ያስፈልጋል። ኮፒ መኖር አለበት። ኦኬ፣ ኦኬ፣ እሺ፣ በቃ ተረዳሽኛ አለ። አዎ፣ አዎ፣ ቴንኪው። ኦንላይን ላይ ኮፒ ሳይኖር